የትምህርት ሚኒስቴር የሪሚዲያል መግቢያ ነጥብን አሳወቀ። የዘንድሮ 12ኛ ክፍል ፈተናን ከተፈተኑት 585882 ተማሪዎች መካከል በ2018 የትምህርት ዘመን በተፈጥሮና በማኅበራዊ ሳይንስ የትምህርት መስኮች ከ49.5 በመቶ በታች አስመዝግበው ነገር ግን ከዚህ በታች የተዘረዘሩትን የሚያሟሉ ተማሪዎች የሪሚዲያል ፕሮግራም ተጠቃሚ መሆን እንደሚችሉ ትምህርት ሚኒስቴር አሳውቋል። በዚህም መሰረት አንድ በሁሉም አማራጮች በግልና በመንግስት ተቋማት ማለት ነው፣ የሪሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33 ከመቶ እና ከዛ በላይ የተቆረጠ መሆኑን። ሁለት ከላይ በተራ ቁጥር አንድ የተገለጸው እንደተጠበቀ ሆኖ በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ ማለት ነው የሪሜዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ ይሆናሉ ብሏል። የመቁረጫ ነጥብ የተፈጥሮ እና የማህበራዊ ሳይንስ ወንድ ተማሪዎች 216 የተፈጥሮ እና የማህበራዊ ሳይንስ ሴት ተማሪዎች 204 ታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮ እና የማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ 198፣ የማህበራዊ እና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198፣ ማህበራዊ እና ተፈጥሮ ሳይንስ ዓይነ ስውራን ተማሪዎች ለሁለቱም ጾታ 165 መሆኑን ትምህርት ሚኒስቴር አሳውቋል። ርዕሰ መምህራን፣ የትምህርት ቤት ሱፐርቫይዘሮች፣ የኮሌጅና የዩኒቨርሲቲ አካዳሚክ ሰራተኞች፣ በየዘርፉ ያላቸው የትምህርት ባለሙያዎች፣ እንዲሁም ተማሪዎች ይህ ቻናል ተማሪዎችን ለማብቃትና የትምህርት ፍታዊነትን ለማረጋገጥ የትምህርትን ግንባታ ቴክኖሎጂና የክህሎት ማበልጸጊያ ግብአቶችን የምንማማርበት መድረክ ነው። በኢትዮጵያ ትምህርትን ለመለወጥ ባለን ተልእኮ ብርሃን ቲዩብን ሰብስክራይብ በማድረግ ይቀላቀሉ። ብርሃን ቲዩብ የእርስዎ ትምህርታዊ አጋር።